አንደኛ በአላህ ማጋራት፣ ሁለተኛ ጥንቆላ፣ ሶስተኛ የተከበረች ነፍስን መግደል፣ አራተኛ ወለድ መብላት፣ አምስተኛ የየቲምን ሀቅ መብላት፣ ስድስተኛ ጥቡቅ የሆኑ ሴቶችን ማነወር፣ ሰባተኛ ከጦርነት ሜዳ ላይ መሸሽ። ሰው ከሰው ልጅ ምንም ነገር ሊደብቅ ይችላል፣ ይሳካለታል። ዓለምን ሁሉ ከፈጠረ ሁሉንም ከሚሰማ ከሚያይና ከሚያውቅ አላህ ግን ምንም ነገር የሚደበቅ ሆነ ለእርሱ መዋሸት አይቻልምና፣ አጥሲ ወንጀል ከሆኑ የየቲምን ሐቅ መብላት ልንጠነቀቅና በሐቅ ልንጠብቅላቸው ይገባል። በነቢዩ ሙሳና ና ቀድር መካከል በተደረገው ትልቅ ጥበብ የቲሞችን ንብረት አላህ እንዴት እንደጠበቀላቸው እንመልከት

ግድግዳውን በተመለከተ በከተማ ውስጥ የሁለት የቲም ልጆች ንብረት ነበር። ከስሩም የእነርሱ የሆነው የተቀበረ ንብረት ነበረበት። ወላጆቻቸው መልካሞች ነበሩ። ልጆቹ ሙሉ ጥንካሬና ደረጃ ደርሰው የተቀበረ ንብረታቸውን እንዲያወጡ ጌታህ አቀደ። ይህ ከጌታህ የሆነ ችሮታ ነው። ይህን ሁሉ በአላህ ፍቃድ እንጂ በራሴ ፍላጎት አልፈጸምኩትም። ትዕግስት ያጣህባቸው ጉዳዮች ፍቺ ይህ ነው። ሱረቱል ከህፍ አንቀጽ 82 አየህ አላህ በግድግዳው ንብረቱን ሰውሮ ከሌሎች ሰዎች ሲጠብቅላቸው፣ እናም ደግሞ ለእነርሱ የሚያገባበት ወይም ማስተዳደር የሚችልበት አቅም ላይ እስኪደርስ ደግሞ የነቢዩን ሙሳ መምህር አላህ ላከላቸው። ይህ የአላህ ሱብሓነሁ ወተዓላ ጥበብ ነው።

ይታዘዘውን የፈጸመ ለባለቤቶቹ መስጠት ያለበትን በቅንነት የሰጠ ሙስሊም ከመጽዋቶች እንደ አንዱ ይቆጠርለታል። ይህ ሁሉ የአላህ ንግግርም ሆነ ሐዲት የሰው ልጅን ሁሉ ወደ ኢስላም መልካም ጎዳና ለማምጣት እንዲሁም የአኼራ የዘል ዓለም ቤቱን የተስተካከለ እንዲሆን ለማነሳሳት ለማሰብ በጎ ዓላማ ነው። የየቲሞችን ገንዘብ አይደለም መብላት

ኢነሁ ካነ ሑበን ከቢራ። የቲሞችንም ገንዘቦቻቸውን ስጡ፣ መጥፎንም በመልካም አትለውጡ ገንዘቦቻችሁንም ወደ ገንዘቦቻችሁ በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። ሱረቱ ኒሳእ አንቀጽ ሁለት የየቲሞችን አደራ የያዛችሁ ወንድምና እህቶች ሆይ በተጠቀሱት አንቀጾችም ሆነ በሐዲፍ የተባሉት መፈጸማቸው አይቀርም። የአላህ ቃልና ዛቻ ቀኑን ጠብቆ ይመጣልና አደራችሁን በብቃት በታማኝነትና በፍቃደኝነት ተወጣችሁ ለዚያ ለማይቀረው ለሚያጓጓው ታላቅም ለሆነው የዘል ዓለም ሽልማት ራሳችንን እናብቃ እንጂ በዚህች የዱንያ አጭር ህይወት እሳትን በልተን ራሳችንን ለዘል ዓለም ወደ እሳት ተወሩረን እሳት የሆነ ገንዘብ ለልጆቻችን አንተው። በአጠቃላይ የቲምን በተመለከተ መርዳት፣ መንከባከብ ገንዘቦቻቸውንም በተገቢው መንገድ ማስተዳደር እና ልጁንም በመልካም ስነ ምግባር ማነስ ለዲን እና ለሀገር የሚጠቅምበት ቁም ነገር ላይ ማብቃት እንጂ ለሌላ ምንም አይነት መጥፎ በደል እናደርስባቸው እንደማይገባ የእኛ የሙስሊሞች የህይወት መማሪያ የሆነ ቁርኣን እንዲህ ይላል። ፈአመል የቲማ ፈላ ተቋሀር የቲ ምንም አትጨቁን። ሱረቱ

ታውቃለህ አቡዘር አሉኝ። እኔም አላውቅም አልኳቸው፣ ነገር ግን አላህ ያውቃል በሁለቱ መካከልም ይፈርዳል አሉኝ። ታዲያ በየውም አልቅያማ ቀንድ ላልነበረው ቀንድ ይሰጠውና በልናውጋው ይባላል። ስለ እነዚህ በጎች ግድ ብሎት የፈረደ አላህ ስለ የቲሞች ዝም የሚል ይመስልሃል?

ወንጀልን አስድቀበታለሁ የየቲምን እና የሴትን ሐዲሱ ሐሰን ነው። አየህ ታላቁ ነቢይ ሰለላሁ ዐለይሂ ወሰለም የየቲምን እና የሴትን ሐቅ ለሚዳፈር ምን ያህል ወንጀል እየሰራና በደል እየፈጸመ እንደሆነ ሰው እንዲረዳውና እንዲገነዘበው ሲሉ ይህንን መብት የሚዳፈር ሰው ወንጀሉ የሚጸድቅበት እንጂ የማይሰረዝ ስለመሆኑ በግልጽ ይነግሩናል። ወንድሜ ሆይ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ዱንያ ሶስት ናት። የሰው ልጅ ገንዘቤ ገንዘቤ ይላል እንጂ የእሱ ገንዘብ ቀድሞ የበላው ወይም ለብሶ የጨረሰውና ሰድቆ ያሳለፈው ነው። በቃ የእኔም፣ የአንተም፣ የእሱም የሁላችንም ይህ ነው። ለሰው የበደርከው ቤት ያስቀመጥነውም ሆነ በባንክ ያለው የእኛ አይደለም። በሆነ አጋጣሚና ሁኔታ ጥለነው የምንሄድ ነው። አንዴ ቆም ብለህ አስተውል። ትናንት መልካም ሆኖ ያለፉት ምርጥ ትውልዶች እንኳን በበደል የሰውን ገንዘብ ሊበሉና ሊቀሙ ይቅርና በአደራ የተቀመጠ ገንዘብ ለሶስት ቀን ብቻ ካስቀመጡ በኋላ ለባለ አደራው ምን እንደሚሉት ታውቃለህ? ብርሃን ውሰድልኝ ሰላሜን መልስልኝ ነበር የሚሉት። አንተስ፣ አባቱን ያጣ ሕፃን ልጅ ገንዘብ እና ንብረት ወስደህ እንዴት ትስቃለህ? እሳት በልተህ ወደ እሳት ገብተህ እንደ ገና በበደል በግፍ የተገኘን እሳት ንብረት ለልጅህ ታወርሳለህ?